ሊቀ ጠበብት ቀሲስ ፍስሐ የስብከተ ወንጌል ኃላፊ ሊቀስዩማን ሳፍሬሉ ዝደዋና ፀሐፊ መምህር ንታ አይምሮ መጋዴ ሀዲ ዘምታ አይምሮ የተከበራችሁ አባቶች፣ ወንድሞች፣ እህቶች የሰንበት ትምህርት ቤት መዘምራን ወንድሞቻችን፣ እህቶቻችን ሠራተኞችን ጭምር በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? አምየን ዛር አምላካችን እንደዚህ ዕለት በዚህ ሰዓት ያደረሰን አባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። እጁን አንስቶ ባረካቸው የሚደርስ እናመራለን። እንግዲህ የዛሬው ዕለቱ ዕርገት ነው። ከሐሙስ ጀምሮ እስከ በዓለ ጰራቅሊጦስ ዋዜማ እስከ ቅዳሜ ድረስ ቃለ እግዚአብሔሩ የሚነገረው ስለ ዕርገት ነው። ይህን ሰሙ ደግሞ ያው ተደራራቢ በዓላት እንዳሉት የንታይኑሮ ባለፈው ሐሙስ ዕለት በሚገባ አድርገው አመስጠረው አርቀው አስተምረውናል። ምስጢር ባለቤት ምስጢሩን ጥበቡን ቀትሮ ሁላችን ይግለጽልን። የጻድቁ አባታችን አቡነ ተክለ ሃይማኖት አማላጅነት አማላጅነት የቅዱሳን በረከት ቤት ከሁላችን ጋር ይሁን። እጁን አንስቶ ባረካቸው ብሎ ቅዱስ ሉቃስ በምዕራፍ 24 ላይ ቁጥር ሃምሳ ላይ ነው የምናገኘው። ቀድሞ ግን በወንጌሉ ላይ ዋናው ካህን የቀደሱት ያነበቡልን ግን ያው ከሉቃስ ወንጌል ምዕራፍ 24 ከቁጥር 45 ጀምሮ ነው። ይህ ምዕራፍ ከ24 ጀምሮ ስለ ትንሣኤ ይናገራል። ከዛ ደግሞ ወረድ ብሎ ስለ ኤማውስ መንገደኞች ሁለት ደቀ መዛሙርት ጌታችን ኢየሱስ ክርስቶስን በመንገድ እንዳገኙት ምን እየተባባሉ እንደሚሄዱ ደግሞ በደንብ አድርጎ ደግሞ ይናገራል። ከዛ 45 ላይ ሲደርስ ያ ሁሉ ተሰውሮባቸው የነበረው ሁሉ እያረቀቀ ያመሰጠረ ይሞታል፣ ይነሳል እያለ ብዙ ነገር ነገራቸውና ከዛ በኋላ ወደ ቢታንያ ይዟቸው ወጣ ነው የሚለው። ዚህ ላይ ግን እንግዲህ ባረካቸው፣ እጁን አንስቶ። ማን የባረከ? ጌታችን መድኃኒታችን ኢየሱስ ክርስቶስ። ተባራኪ ሐዋርያት። የሚባረኩበት ቦታ ቢታንያ ሀገሩ ኢየሩሳሌም ሁኖ ለየት ያለች ቦታው ደግሞ ቢታንያ፣ ከቢታንያም ደግሞ ደብረ ዘይት በምትባል ቦታ በዛች ላይ ሲያርግ ከማረጉ በፊት ብዙ ነገር ከነገራቸው በኋላ እጁን አንስቶ ጭኖ ባረካቸው ይላል። ዲው አንበረ ላይ ሊሁ ወባረኮሙ፣ እጁን አንስቶ ባረካቸው። ሐዋርያት ይባረካሉ፣ ጌታ ይባረካል፣ ቦታይቱን ተባርካለች። በዚሁ ምክንያት እቺ ቢታንያ ቀድሞም እነ አልዓዛር እነ ማርያም እነ ማረታ የተባባሎች ደጋጎች የነበሩባት እንግዳ ተቀባዮች የነበሩባት ቦታ እስከሆነች ድረስ ወደ ቢታንያ ይዟቸው ወጣ። እንግዲህ ዕለተ ጥንተ ዕርገቱ የነበረ ጌታችን ኢየሱስ ክርስቶስ በመጋቢት 27 ቀን ተሰቀለ። መጋቢት 29 ደግሞ ተነሳ ብለን የምናምነው መጽሐፍትን የሚያስረዱን በዚህ ምክንያት ነው። ስለዚህ ከ29 ጀምረን ስንቆጥረው ደግሞ ጥንተ እርገቱ የነበረበት ደግሞ ግንቦት ስምንት ቀን ነበረ። መጽሐፍቶች ወይም ደግሞ አባቶች ሊቃውንት እያርግ እየወድድን እየሰሩ በደንብ አድርገው ከግንቦት 25 ማነ ከግንቦት አምስት ወደታች እንዳይወርድ ከግንቦ ማነ ከሰኔ ዘጠኝ ደግሞ ወደላይ እንዳይወጣ እርገት ብዙ ሊቃውንት አመስጥረው አርቀው ጽፈውታል። ይህን ደግሞ ዲሜጥሮስ የተባለ ዲቅ ጌታችን ክርስቶስ አማነው ተነስቶ ወይም ደግሞ ካረገ ከተነሳ ሁሉ ነገር ካደረገ በኋላ በመቶ ሰማንያ ዘመን ይላሉ እንደው ይህ ምስል ተገልጦለት ባህር ሐሳብን ሲያመሰጥር ሲያደረግ በዓላቶች እነ ትንሳኤ፣ እነ እርገት፣ እነ ጵራቅሊጦስ እነ ርክበ ካህናት በማይገባ በአቀን ይውሉ ነበረ። ስለዚህ ይህን ሁሉ እየተመኘ የነበረ ይቅ ደግሞ ሚስጥሩ ተገልጦለት ሐሙስ ማን ነው እርገት ከሐሙስ እንዳይወጣ ተገለጠለትና፣ ባሕረ ሐሳቡን አመስጥሮ አርቆ ሲያወጣ መልአኩ ነግሮት ሶባኤውን ገብቶ ሶባኤን ሲቆጥረው ደግሞ ይህን አንሳ፣ ይህን ጣል፣ ይህን አምጣ፣ ይቀንስ እያል ሲነግረው እርገትን ወስዶ ሐሙስ ላይ አዋለው። ከዛ በኋላ ሊቃውንቱ እርገት ከሐሙስ እንዳይወጣ ተብሎ ሁልጊዜ ምናልባት ከግንቦት አምስት ወደ ላይ ሊሄድ ይችላል። ከግንቦት አምስት ከሰኔ ዘጠኝ ግን ሲመላለስበት ይኖራል። የሚመላለስ ግን በሐሙስ ነው። ወይ ሮብ፣ ወይ ቅዳሜ፣ ወይ ዓርብ፣ ወይ እሑድ ግን አይውልም። ስለዚህ ነው በቀደመ የንታ አእምሮ በደንብ አድርገውና መስጠ የተናገሩት። ዐርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን፣ ዘምሩ ለአምላክነ ዘምሩ እያሉ አመስግነውታል፣ ነግረውናል፣ አስተምረውናል። እኔ ብዙም ልጨምርበት አደለም፣ ግን ወንጌሉ የተናገሩት ወይም ደግሞ ወንጌሉ የተናገረው ቅዱስ ማርቆስ ቅዱስ ሉቃስ ሁሉ ተናግረውታል ይህ ከመሆኑ በፊት ግን ጌታችን ኢየሱስ ክርስቶስ ከማድረጉ በፊት በተነሳ ዕለት መግደላዊት ማርያም ሄዳ ቀረበችው ነው የሚለው በምትቀርብበት ጊዜ እንዳትነኪ ገና አላረግኩምና ብሎ ተናገራል ይላል ራሱ ትንቢት ተናግሯል ከማድረጉ በፊት እነ ቅዱስ ዳዊት ከምን ተናግረውበታል ተናግረውለታል ራሱን ደግሞ ከተነሳ በኋላ እንደሚያርግ ተለይቷቸው እንደሚሄድ በጰራቅሊጦስ በጰራቅሊጦስ ስም ተስፋ እንደሚሰጣቸው ነገራቸው፣ አሰማራቸው። በፊት እንዳትነኪ እያለ ተናገራል። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ አለ ብለሽ ንገሪያቸው ብሎ ላካት ነው የሚለው። ይህ ትንቢት ደግሞ አልቀረም፤ በአርባኛው ቀን ደግሞ ተፈጸመ ነው የሚለው። ይህ የሆነበት በቢታንያ ሲሆን ጌታ ኢየሱስ ክርስቶስ በደንብ አድርጎ እየመከረ እያሰማረ ብዙ ነገሮችን የተናገረበት በ40 ቀኑ ለምን ሆነ? በ29 ለምን አይሆን? በ30 ለምን አይሆን? ወይም ወይ ደግሞ በ39 ለምን አይሆን? ወይስ ከአርባ ለምን አይበልጥም? በሚለው አባቶቻችን በደንብ አድርገው ነው አመስረ የተናገሩት። በ40 ቀን ለማድረጉ ቅዱስ ሉቃስ ቴዎፍሎስ ለተባለ በግብረ ሐዋርያቱ ላይ ሲጽፍ አስረድቶታል። በድንብ አድርጎ ነገረው። ምዕራፍ አንድ በቁጥር አንድ ጀምሮ ቀድሞ ሲያስተምር ሲያነብሉ ነበር ካሉ ነግረውታል። ያርጋል፣ ተነስቷል። ማን ነው ሙቷል፣ እንደገና ደግሞ ተነስቷል። ስለዚህ ያርጋል እያለ በድንብ አድርጎ ነገረው። ሐዋርያት ላይ ሐዋርያት በሐዋርያት አንድ ላይ ተናገረው ይላል አንደኛው ደግሞ ወዲያው እንደተነሳ ወዲያው አድርጎ ቢሆን ደግሞ ምታት ነው እያሉ መናፍቃን ይሳለቁበት ነበር። ስለዚህ መሆን የለበትም በአርባ ቀን ግዴታ መሆን አለበት ብለው ይህም ማረጉን ደግሞ ሊቃውንት ድሮ ምንም አርቀው አመስጥረው ተናግረውታል። ዋናው ግን ስንመለከተው አርባ ቀን ሙሉ ምን ሲሰራ ነበር ነው እንግዲህ ተሰደደ፣ ተመለሰ ካል ሶስት ዓመት ከሶስት ወር ወንጌልን በሚገባ አድርጎ አስተማረ ካል ይህኛው ሳራባ ምን ሲሰራው አለ ወንዶ ምን ሲሰራ ምን ሲፈጽም ሰነበተ ብንለው፣ ደግሞ ጌታችን ኢየሱስ ክርስቶስ ሰራ አልፈታ። ለአንዱም ለሁለቱም ባለሟሎች ከተነሳ በኋላ እየተገለጠ እያስተማራቸውን የቆየ ምንም እንደ ድሮ የአምስት ገበያ ሕዝብ ያክል ሰብስቦ ባያስተምርም ሐዋርያቶችን ግን ባለሟሪያዎቹን ግን በሚገባ አድርጎ ሶስት ቀን ጉባኤ ሰርቶ ቁጭ ብሎ በመካከላቸው ላይ ሆኖ አስተምሯቸዋል። አንደኛው የትንሣኤ ከተነሳ እለቱን ሄደ በጽርሐ ጽዮን ተቀምጠው ሳለ በማርቆስና በተዘጋ በር ሳይከፍት ገባ ይላ በዛን ጊዜም አስተምሯቸዋል። እንደገና ደግሞ በሳምንቱ ደግሞ በዛን ጊዜ ቶማስ የተባለ ሐዋርያ ስላልነበረ ሲጠራጠር ስለነበረ፣ ስለምን እናንተ መነሳቱን አይታቸዋል እኔ ደግሞ ሰምቻለሁም ከማስተምር ጎኑን የተወጋው ጎኑን የተቸነከሩ እጆቹ እግሮቹን ማየት አለብኝ ብሎ ደግሞ አስቦ ስለነበረ ወይም ስለተናገራቸው ጌታችን ኢየሱስ ክርስቶስ ደግሞ በሳምንቱ አግቦ ተ ግብር በሚባለው ደግሞ በዳግማይ ትንሳኤ ተገለጠ፣ አስተማራቸው። ምን አስተማረ? መጽሐፈ ኪዳንን አረባ ቀን ሙሉ ሲያስተምርበት የቆየበት ወርሃት ነው። ይህን ካረገበት በኋላ ሐዋርያት በዚህ ወርሃት ወራት ወይ በዚህ ዕለት አራት ነገሮችን አግኝተዋል ከሱ። በቢታንያ አውቶ ይዟቸው ከሄደ በኋላ ባረካቸው ነው የሚለው። የባረከበት ደግሞ አራት ነገሮችን ነገራቸው ይላል። አንደኛው ጎራኬ አግኝተዋል፣ ሁለተኛ ሹመት ከዛ ተስፋ ከዛ ደግሞ ቀጠሮ ከዛ ደግሞ ትእዛዝ። እነዚህን አራት ነገሮች ከመጽሐፈ ኪዳኑ በተጨማሪ እነዚህን በሚባርክበት በሚአደራ በሚሰጥበት ጊዜ ቤተክርስቲያኒቱን ቦራኬ ደግሞ ከነሱ ተቀብለውታል። ቦራኬውን እንግዲህ በኦሪት ዘፍጥረት ምዕራፍ 18 እንደምንመለከተው ሁሉ ዮሴፍ ልጆቹ ወለደ ማንና ማንን? መናሴና ዮሴፍ ማን ነው መናሴና ኤፍሬምን ኤፍሬምን ወለደና ወስዶ ለያዕቆብ አባቱ አርጅቶ ነበረ። አንተ ወደ ደገኛው ዓለም የምትሄድበት ጊዜ ስለደረሰ የአንተ በረከት በእኔም በልጆች ላይ ይድረስ ብሎ በለመነበት ጊዜ ያዕቆብም በመናሴና በኤፍሬም ላይ እጁን እንደዚህ አመሳቀለና ባረካቸው ይላል። ኦሪት ዘፍጥረትን ስንመለከት ጌታችን ኢየሱስ ክርስቶስ ደግሞ ሐዋርያትን አንሥአ እደዊሁ ወአንበረ ላዕሌሆሙ ወባረኮሙ ይላል። እጁን አንስቶ ባረካቸው ነው የሚለው። በዚህን ጊዜ ከፓትርያሪክነት ጀምሮ እስከ አፃዊ ወህት ወይም ደግሞ ከአፃዊ ወህት እስከ ላይ ድረስ ያለው ሹመት ሾማቸው፣ ሹመቱ ሰጣቸው፣ ባረካቸው፣ ሾማቸው፣ ባረካቸው ይላል። እግዚአብሔር ሲባርክ ወይም ደግሞ ጌታችን ስክሶ ሲባርክ እንዲሁ ዝም ብሎ ሳይሆን በደንብ አድርጎ በሚገባ አድርጎ በረከተ ነፍስ፣ በረከተ ሥጋ እንዲያገኙ በእነሱ እጅ ላይ ህሙማ እንዲፈወሱ፣ ሙት እንዲነሳ፣ የተዘጋው እንዲከፈት፣ ያጣው እንዲያገኝ፣ የጠመመው እንዲቃና፣ ስለዚህ በእኔ ላይ በረከት ያለው በእናንተ ያለው ደግሞ ይደርና ይህን ስራ እንዲሰሩ ብሎ ባረካቸው። ኤልያስ ለኤልሳ ያምጎናጸፊያውን ሰጥቶት ኤልያስ አንድ ሙት ቢያስነሳ፣ ኤልሳ ደግሞ የእሱ በረከት አድሮበት ሁለት ሙት እንዳስነሳ ሁሉ ጌታችን ኢየሱስ ክርስቶስ ደግሞ ከኔ የበለጠ ምቆት ትሰራላችሁ ግን እምነት ይኖራችሁ ብሎ ባረካቸውና ከቅዱስ ጴጥሮስ ጀምሮ እስከ ታች ያሉትን እስከ አጻዌ ኆኅት የሚባለው በር የሚከፍት የሚዘጋ፣ ሰዓቱ ሲደርስ ይከፍታል፣ ጸሎቱ ሲያበቃ ይዘጋል። እስከዚህ ድረስ ያለውን ስልጣን የሰጣቸው እንዲሁ ዝም ብሎ አይደለም። ይህን ይዘውን አባቶቻችን አሁን ካህናትን ዲያቆናትን ወዲህ ወደ ቤተ ክርስቲያን አምጥተው የተማሩትን ማለቴ ነው። የተማሩትን ድቁና ለመስጠት ክህነት ለመስጠት ራሳቸው አባሳትም ከላይ ፓትርያርኩ ወደ ቅድስት ቤተ ክርስቲያን አምጥተው ባርከው በረከት ወይም ደሞ ሹመት እንደሚሰጧቸው ሁሉ ጌታ ኢየሱስ ክርስቶስ በዛ የሰጠው በረከት ነው። በዛ ስለባረከ ነው ቢታንያ በቤተ ክርስቲያን የሚሰራቻ አባቶቻችን። ስለዚህ ነው ዛሬ አባቶቻችን በየሰፈሩ ክህነት አይሰጥም። ስለዚህ ሥርዓት አይደለም፣ ህግ አይደለም ወደ ግዴታ ስጋው ደግሞ ወደሚፈተትበት ቃል እግዚአብሔር ወደሚነገርበት ቃሉ ወደሚሰማበት ስጋው ደግሞ በሚቀበልበት ወይ በምንቀበልበት በዚህ ቦታ መሆን አለበት ተብሎ አሁን እዚሁ መጥተው ከዲቁና ጀምሮ እስከ ብጵስና ያሉ አባቶች ወንድሞች ክህነት ይቀበላሉ እንቀበላለን ማለት ነው። ህጓና ስርዓት እንዲጠብቁ አድርጎ ሾማቸውና ተስፋ ሰጣቸው አሉ። ትዛዝም አዟቸዋል። ተስፋ ሰጥቷቸዋል። ተስፋ ጽኑ ተስፋውን አብ አንድ ሙሰን በሀገረ ኢየሩሳሌም እስከተለብሱ ኃይል ማርያም እናንተ ከላይ ከአርያም ኃይል እስከምትለብሱ ድረስ በኢየሩሳሌም ኑሩ። ስለዚህ የአብንም ተስፋውን ጽኑ ሮ ነገራቸው። ተስፋ የተባለ መንፈስ ቅዱስ ምክንያቱም በሚቀጥለው የዛሬ ሳምንት ስለምንማርበት ያን ጊዜ ሐዋርያት ንስና እንደእሳት እንደ እሳት ቦግ ቦግ እያለ ያ የሚወርድ መንፈስ ቅዱስ ስለሚቀበሉ፣ ስለዚህ ጽኑ አላቸው በርቱ ጠንክሩ ብሎ ምክሩን ተግሳጽ ሰጣቸው። ይሄዱ ይህን ካላቸው በኋላ ትእዛዙን ማዘዛቸው ይሉ እንግዲህ ተስፋውን ስንመለከት ቀድሞ በአዳም ተስፋው ነግሮታል። በሐሙስ ዕለት ወመን ፈቃል ዕለት ተወልደ ድሞራ ወለተ ወለትከ ወዲቁ ስመረ ድካ ወት ቢዘወከ በመስቀሌ የውሙት ብሎ ተስፋውን ነገረው። ሆኖ የሚሉ አዳም ደሞች ተስፋ አድርጎ እግዚአብሔርን እየለመነ እያመሰገነ ለልጆቹ ነገራቸው። ልጆቹ ደግሞ እንዲያውም በፀሐይ በጨረቃ ቦታ እየቆጠሩ ይኖሩ ነበር ይላል። መቼ ነው የምንደርስ እያለ አምስት ሺህ አምስት መቶ ዘመን መቼ ይፈጸምልኛል እያለ ደጅ ሲጸና እንደነበረ ሁሉ ሐዋርያት ደግሞ ተስፋ መንፈስ ቅዱስን ወይም ደግሞ ጰራቅሊጦስ የሚባለውን ከአብ የሰረጸን ወደዚህ መጥቶ የሚሰጣቸው ቦግ ቦግ እያለ የሚያድረውን ጠብቁ ብሎ ተስፋውን ነግሯቸው ሄደ። እዛ ላይ ደግሞ አስከትሎ ደግሞ ትእዛዝ አዘዛቸው ይላል። ትእዛዙ ምንድን ነው? ከኢየሩሳሌም እንዳይወጡ፣ ከኢየሩሳሌም እንዳትወጡ። ምክንያቱም ከዛ ከወጡ የመንፈስ ቅዱስ በረከት አይገኝምና፣ ለዚህ ነው አሁን አባቶቻችን ሊቃውንት ከቤተክርስቲያን እንዳንጠፋ፣ ከቤተክርስቲያን እንዳንለይ ያቺ ቢታንያ ቤተ ክርስቲያን እናት ብያቸዋለሁ። ስለዚህ ኢየሩሳሌም ደግሞ ዋናው ምድራዊቱ ብትሆንም ሰማያዊቱ ኢየሩሳሌም ትገኘው በምንድን ነው ትዛዝ በመጠበቅ ህጉን በማክበር ስለዚህ ሐዋርያት ምንድን ያላቸው በኢየሩሳሌም ቁጭ ብላችሁ ቆዩ ምክንያት መዛወር ልትንቀሳቀሱ ነው ብሎ አዘዛቸው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወንዘት አጠምቅ ወሙ በሉ በስማ ወውሎ መንፈስ ቅዱስ ስለዚህ ዳ ዓለም ከዓለም ጋር ብቻ እስከ ዓለም ጋር ብቻ ድረስ ተንቀሳቀሱ፣ ዙሩ ምን እያላችሁ እያጠመቃችሁ ደቀ መዛሙርት ያደርጓቸው ዘንድ ደግሞ በዛም ላይ ተዛዛዟቸው ስለነበረ በዚህም ደግሞ በሉቃስ ወንጌል ላይ ደግሞ ይህን ነገር ደግሞ አጽንቶ ነገራቸው። እዚች እንዳተንቀሳቀሱ በኢየሩሳሌም በጽርሐ ጽዮን በተባለችው በማርያም ቤት ተቀምጠው ይጸልዩ፣ ይለምኑ፣ ይማልዱ ነበር ነው የሚለው ይህን ያለበት ምክንያት እንግዲህ ሁላችንም ችን ነገር ከሰማን ቢታንያ የቤተክርስቲያን ምሳሌ ከሆነች ሐዋርያትም እንዴት አድርጎ በረከት እንዳገኙ ተዛዙሩት በምን መልኩ ነው የጠበቁት? እንግዲህ ትእዛዝ ሲታዘዙ ለሐዋርያት ብቻ አይደለም፣ ሁላችንም ታዘነ ሹመት ተቀብለዋል። አሁን ደግሞ አባቶቻችን ደግሞ ይሾማሉ ተሹመዋል። ያችን ሹመት ደግሞ ያን ሹመት ደግሞ አክብሮ መያዝ ደግሞ እኛ ግዴታችን ነው። በትዕዛዙ ምክንያት ትዕዛዝ ታዟል። ሑሩ ማሩ፣ አስተምሩ ደቀ መዛሙርት ያድርጓቸው። በቢታኒያ ኑሩ ወይም ደግሞ በኢየሩሳሌም ኑሩ ተብሏል። ኢየሩሳሌም የተባለች ቤተክርስቲያናችን ናት። ስለዚህ ሁላችን ቤተክርስቲያን እየተገኘን እየተባረግን ትዕዛዙን እየጠበቅን፣ ትዕዛዙን እየጠበቅን እያከበርን ተስፋውን ደግሞ እንደዚሁ እንደሚሰጠን ሁሉ ሐዋርያት ተስፋውን እንደሚያገኙ ሁሉ ተስፋ እንዳደረገው ሁሉ ያረመ ተስፋ መንግስተ ሰማያት ደግሞ አለችን። ዝም ብለን አይደለም። ዝም ብሎ መቀመጡ ብቻም ሳይሆን ተስፋ አለን። ኢየሱስ ክርስቶስ ተስፋችን ነው። መጋቢያችን ነው። ስንወርቅ የሚያነሳን ነው። ስንራብ የሚመግበን ነው። ስንጠማ የሚያጠጣን ነው። ስንታረዝ የሚያለብሰን ነው። ሰዎች ቢጠሉን እግዚአብሔር አይጠላንም። ሰዎች ቢያገሉን ደግሞ እግዚአብሔር አያገለንም። እናጣ እናገኛለን ብለን ተስፋ ማድረግ አለብን። ሰው ተስፋው እግዚአብሔር ነው። ተስፋችን ድንግል ማርያም ናት። ሰውን ተስፋ ሊያደርግ ይችላል። እለታዊ ነው ግብታዊ፣ ማን እለታዊ ነው ጊዜያዊ ነው። ያ ሰው በሞት ምህማም ሊለወጥ ይችላል። ተስፋ ያደረገ ሰው ሀብቱ ንብረቱ ሊያልቅ ይችላል። ራሱን በሞት ሊሄድ ይችላል። ጌታችን ኢየሱስ ክርስቶስ ግን የሚሰጠን ተስፋ የሚያደርግልን ወለታ እንዲሁ ጊዜ የሚገድበው አይደለም። በምድርም በረከት እናገኛለን፣ በሰማይ ደግሞ መንግስተ ሰማያት እንገባበታለን። ስለዚህ ሁላችን ተስፋ ማድረግ አለብን። ከቤቱ መውጣት የለብንም። ንበሩ ተብለዋል። ተቀመጡ ቁጭ ብለው እየጸለዩ የተገኙ ከነሱ አንዱ ወጥቶ ብሔር በረከት ሊያበልጠው ነበር። ያ ያልታደለ ይሁዳ ጌታ ኢየሱስ ክርስቶስን በሰላሳ ብር ሽጦ ላይ ጠቅመው ሰላሳ ሽልንግ እንደማለት ነው። በአሁኑ ጊዜ ስታዩ አንድ ዳቦ ኮን የማያስገዛ ጌታውን ሽጦ ለውጦ ይውሉ በረከት ቀረበት። እሱ ብሎ የነበረ ጌታ ኢየሱስ ክርስቶስ ያርግ አስቦ የነበረ ምንድን ነው? በዕለተም ማን ነው? በሞቱ ጊዜ ወደ መቃብር ወርዶ ነፍሳትን ሲያወጣ አብሬ ወጣለሁ ብሎ ተስፋ አድርጎ ታንቆ ለመሞት አስቦ ነበር የሚል ግን፣ አላዋጣው ቪዲዮ ካንጅ እንጨት እንጠለጠላል እንጨት ይታጎነብሳለች። እንዲህ እያለ ጋሬጣ ወጋው አንጀቱ የተዘረገፈ ነው የሚሉት ዳው ተርጓም ያ ስለዚህ፣ እስከ እርገት ድረስ ሲሰቃይ ኖረ። ጌታችን ኢየሱስ ክርስቶስ አርጎ ወደ ሰማይ በሚወጣበት ጊዜ ይሁዳ ደግሞ ያልታደለ ወደ ሲወር ወረደ ይላሉ። ሐዋርያት ቁጭ ብሎ በረከታቸውን ሲያገኙ ሲሾሙ፣ በሹመት ላይ ሹመት፣ በበረከት ላይ በረከት፣ በተስፋ ላይ ተስፋ፣ በትእዛዝ ላይ ትእዛዝ ሲያገኙ ይሁዳ ያልታደለው ግን በዛሬው ዕለት አንጀቱ ተበጣጥሶ ሰውነቱ አልቆ ያ ሁሉ ደርሶበት ሲሰቃይ ኑሮ በአርባ ቀን ጌታ ሲያርግ እሱ ደግሞ ወደ ሲወር ወረደ። መድኃኒዐለም ከዚህ ይሰውራል። ከባድ ነው። አንደኛ ጌታውን ሽጦ ተስፋ የሌለው ያቺ ሰላሳ ብር እኮ ሌለቱ አልጠቀሙ። እንዲያውም መልሶለቻዋል እኮ ለነሱ አንተ የወደድከውን አድርግ እንጂ እኛማ የምናረግበታለን ስለዚህ እኛ የወደድነውን ፈጽመናል። ራስ ዛው ራስን አድርግ ብሎ ብለው ነገሩት አይሁድ። እሱ ግን በትኖት የነበሩን ያን ደግሞ የደም ምድር ብለው መሬት ገዙበት ይላል። ያ አኬል ዳማ እየተባለ እስከዛሬ ድረስ ይጠራል። ያ ምድር የደም ምድር እየተባለ ስለዚህ ይሁዳ አልታደለ። ደም አፈሰሰ፣ ጌታውን ሸጠ፣ ወደ ሲወር ወረደ። የታደሉ ሐዋርያት ደግሞ በረከታቸውን አገኙ፣ ተሾሙ፣ ደስ አላቸው ይላል። ይሁዳ ደግሞ ይሁሉ አላገኘም። አንጀቱ ተጎትቶ በጨርቅ አስሮ አርባ ቀን ሙሉ ሐዋርያት አሳቸውን ሲመገቡ እሱ ደግሞ ያልታደለ የሚመገበው አቶ ከአልጋው ላይ ተጣብቆ ይዋረ ነው የሚለው። ስለዚህ ሁላችንም የሐዋርያት በረከት በእኛ ላይ እንዲያድር በረከት ለማግኘት ወደ ቤተክርስቲያን መምጣት ቢታንያ የተባለች ቤተክርስቲያን ናት። ቢታንያ የተባለች ገነት መንግስተ ሰማያት ናት። ወደ መንግስተ ሰማያት ለመውጣት ደግሞ እኛ በዚህ ስራ መስራት አለብን። ህጉን መጠበቅ አለብን። ስርዓቱን ማክበር አለብን። ተስፋ ማድረግም አለብን። ሐዋርያት በረከት ተገብለው ህሙማ እንደፈወሱ ድውያነ ፈውሱ፣ ለለምፅ አንጽሑ፣ አጋንንተ አውጽሁ፣ ሙታነ አንሱ እያለ ነግሯቸዋል። ሙታነ አንሱ። እንዲሁም እዚህ ወንጌል ላይ ምንድነው የሚለው ተናግሮታል። ከዚህ ከማርቆስ ወንጌል ላይ መጨረሻው ላይ ምንድነው የሚለው? ምንም የሆነ ነገር ቢመገቡ እንኳን መርዝ ሊጠጡም አይጎዳቸውም። መርዝ ያለበት ቢመገቡም አይሞቱም። ስለዚህ ድውያንን ይፈውሳሉ፣ ለምፅ ያነጻሉ፣ ድውይ ይፈውሳሉ፣ የወደቀውን ያነሳሉ ብያለ ተናግሮታል። ስለዚህ እነሱ ይህን ያደረጉበት ህጉን ጠብቀ ስለሆነ ሁላችን ደግሞ ህጉን በመጠበቅ ስርዓቱን በማክበር ይችን በረከት እንዳታልፈን ሁላችን ደግሞ ወደ መንግስት ሰማያት በነፍሳችን እንድናርግ መድኃኒዓለም ይርዳን። በአረባኛው ቀን ደግሞ አዳም በአርባ ቀን ያገኛትን ተስፋ ልደቱ ወይም ደግሞ ጸጋ ጸጋውን አግኝቶ የነበረውን ያችን ደግሞ ስላስወሰደ ጌታችን ኢየሱስ ክርስቶስ አርባ ቀን አርባ ቀን መዐልት እንደጾመ ሁሉ ዛሬ ደግሞ በዚህች አርባ ቀን ደግሞ ያችን የአዳምን የተሰወደችው ልጅነቱን ለማስመለስ ወይም ለመካስ ሲል አርባ ቀን አደረገ፣ ነው ብሎ ሊቃውንት ደግሞ ወስደውታል። ዝም ብሎ አይደለም አርባ ቀን የተባለው አርገ ቤባቤ እያሉ ሊቃውንት ተናግረውታል። አረገ ውስተ አርያም ወፄወወ ፄዋ እያሉም ማን ብሎ ይባላል? ዳዊት ተናግሮታል። አረገ ውስተ አርያም፣ ወደ ሰማይ አረገ፣ ምርኮን ማረከ እያለ ተናግሮታል፣ ትንቢት ገና በመጀመሪያ። ስለዚህ ይህን ለመፈጸም ጌታችን ይህ ለመፈጸም ደግሞ ወደ ሰማይ ያረገበት እለት፣ ሐዋርያት በረከት ያገኙበት፣ ሹመት የተሾሙበት፣ ተስፋ ያገኙበት ትዛዙን፣ ጠብቀው ትዛዙን ለመጠበቅ አደራ የተሰጡበት ዕለት ቀን ስለሆነ ሁላችንም ደግሞ በረከት ለማግኘት መድኃኒዓለም ይርዳን። አባቶቻችን ሊቃነት አባታት ደግሞ በተሾሙበት ሹመት እግዚአብሔር በሰጥሳቸው ጸጋ ደግሞ ቤተክርስቲያናችን እንዲጠብቁ መድኃኒዓለም ይርዳቸው። እኛም ደግሞ ተስፋ የምናደርጋት መንግሥተ ሰማያት እሷን ለማግኘት ይርዳን። ትዛዙን ሕጉን ጠብቀን ደግሞ የመንግስቱ ወራሽ ለመሆን ዳነ ዓለም ይርዳን የጻድቁ አባታችን የአቡነ ተክለ ሃይማኖት ምይበታችን ቅድስተ ቅዱሳን ድንግል ማርያም በረከት ጥበቃ ከሁላችን ጋር